እኔ በፍቅር መሰበርን በደንብ አውቀዋለሁ። ለዛ ነው ምናልባት አንተም አሁን ላይ ምንም ካልመሰለህ፣ ድጋሚ አሁን እሺ ገባሁኝ ብትጎዳ ምናምን የመቀበሉ አይ አንተ እንደ ቆረጥክ እንደወሰንክ ሲገባት ይመስለኛል። ውስጡ ግን ስብር ብሏል። እኔ ማንም ሰው እንደዚህ ያሸነፈኝ በጸብ አይደለም በፍቅር ነው ያሸነፍክ ያለው ማለት ነው። እኔ ያ ኃይለኝነቷ አጠፍቶ ይቅርታ ጠይቃኝ። እኔ አሁን ምን እየከበደኝ እንደሆነ ልንገርሽ፣ ከእሷ ይልቅ አንቺ ይሄንን ጉዳይ አንስተሽ ይሄንን ጉዳይ መጠየቅሽ እና ምን እኔ እየከበደኝ እኮ እኔ አይደለሁም አሁን በቀኝ ያልኩትም እኮ በጣም በተደጋጋሚ ሞከረችው። አሁን አልነበረም ልትክሰኝ የሚገባ የነበረው። አርፍዳለች፣ በጣም ዘግይታለች። አሁን አልነበረም ምን ይዞር ብላ ማየት የነበረባት አጠገቧ ያለው እኔ። ብዙ ነገር ታይ አይሆንም ስል ያን እሺ ብላ ለሰማ የሚገባ ነበር። ሰላም ሰላም፣ ቤተሰቦች እንዴት ናችሁ? እኔ አሁን በጣም ደህና። እንግዲህ ከህመም በኋላ ለመጀመሪያ ጊዜ ዛሬ ሱቅ ገብቻለሁ። ቤት ውስጥ መቀመጥ በጣም ሰለቸው። በዛ ላይ ደግሞ እንዳያችሁት ነው። በእርግጥ ቤት ሰፈር ምናምን አይደለም። ከሰፈር ብዙም አራኩም። ነገር ግን የናውል ፍቅረኛ በጣም እንዳስታረቃት ምናምን ስትማጸን ነበር። እና እንግዲህ እኔ ስለ ፍቅር ተሰብሮ ያየው ሰው ነው የሚያውቀው። ስለዚህ ስሜቷን ፊልም አረገች ያለው እንደውም የባለፈው ቪዲዮ ላይ እርጉዝ ነኝ ምናምን ያለችበት ላይ የምር አሳዝናኛለች። መዋሸቷ እንዳለ ሆኖ ግን በቃ ይሄ እሱን ወደ ራሷን ለመመለስ የጣረችበት መንገድ ነው። ትክክል ነች ሳይሆን አንዳንዴ ፍቅር ውስጥ ስንሆን ከእጃችን ያመለጠ ነገር በምን መልኩ መመለስ እንዳለብን ግራ ይገባናል እና ይመስለኛል ከዚህ በፊት ተደጋጋሚ ሲጣሉ ምናምን እንደ ነገር እሱ ነበር ይቅርታ የሚጠይቀው ደግሞ አብሮ እንዲቀጥል የሚጥረው እሱ ነበር እና ያው የትም አይሄድም አይነት ስታፍ ነበር መሰለኝ። ከዛ ባለፈ ግን እንደዚህ ደግሞ የትም አይሄዱ ምናምን የምንላቸው ሰዎች ቁርጠው ሲሄዱ ደግሞ ከባድ ነው። ነገር ግን ፍቅር ነው ቀላል አደለም። ቢናደድባትም ብትናደድም ምናምን ያው ካላቸው ፍቅር አንጻር ነው ብዬ ነው የማስበው። እኔ ማንም ሰው እየተዋደደ እንዲለያይ አልፈልግም። አውቀዋለሁ ህመሙን በደንብ አውቀዋለሁ። እና በተለይ የሚዋደዱ ሰዎች አይለያዩ ባይነኝ። በተቻለ መጠን መስተካከል ያለበት ነገር ተስተካክሎ አብረው ቢሆኑ ብዬ አስባለሁ። እንግዲህ ረጅም ጊዜ ሱቅም ስላልመጣው ሱቅም ማየት ስላለብኝ ከዛ ባለፈ ግን ደግሞ ናኦልን ማናገር ስላለብኝ ይሄ ባንዴ ብዙ ቦታ ምናምን የእውነት ይደክመኛል መሄድ ምናምን ቀጥታ ሱቅን የመጣው ሱ ናውልም ሱቅ ያጠራዋለሁ እንደሚታውቁት፣ እድልም ናውልም ያውቁታል። ሱቅን ሰው ትንሽ ናውልን አናግሬው እሺ ቢለኝ እንደኔ ሀሳብ እሺ ቢለኝ ቢታረቁ ቢያወሩ ልሞክር በሚለው ነው እንጂ ይህን ፍቅረኛው እንደዚህ እንደዚህ ብዬ አብጠልጥዬ ምናምን፣ እነሱ ይተዋወቃሉ። ምክንያቱም ትላንት ከትላንት ወዲያ ሳይግባቡ አደለም አብረው የኖሩት ረጅም ጊዜ አብረው ቆይተዋል። ዛሬ ላይ አለመግባባት ማንኛውም ሰው መሀል ላይ ይፈጠራል፣ አለመግባባት ነው። ፍቅር ካለ ግን በተቻለ መጠን ብሞክር ነው ብሞክር። እንደ ሴት በቃ የሆነ የተሰማኝ ነገር አለ የሆነ ስብር ነገር ብላለች ነገርና ኢቭን በስልክ ስታወራኝ እያለቀሰች ነበር ስታወራኝ የነበረ። በቃ የግድ ማግኘት ስላለብኝ ያገኘሁት እንዳያችሁት ነው ቪዲዮ ነው ብቻ አላቅም። እስቲ ልሞክር ለማስታረቅ፣ ማስታረቅ ጥሩ ነገር ይመስለኛል። ብቻ አስቲናውል ከመጣ በኋላ ተመልሼ መጣለሁ። እስከዚያ ድረስ ግን የትም እንዳትሄዱ አብራችን ቆዩ። እንግዲህ ቤተሰብ በድጋሚ መጥተናል። መጥተናል ነው ሊሆና እየመጣ ነው። አንተ እንደዚህ የደ አንኮክስ ግባ ለታምነ ሰው እንደዚህ ተቆይቶ ነው የሚመጣው። አንዳንዴ ግድ ነው። ሁሌ በጊዜ አይ እንግዲህ ስራም ልግባ ብዬ ደፍሬ መጣሁ። ዛሬ ፍክት ደህና ነኝ። መድኃኒቴንም ጨርሻለሁ። እንደምታውቀው ግን ድካሙ በአንድ የሚለቅ ነገር አለ። እንግዲህ ስራ ቦታዬ ያን ያህል ርቁ አይደለም። መጥቼ እንኳን ድክም እያለኝ ነበር። ማለት እጅ አልሰጥም ብዬ ነው። አይ በቃ ከሆነ በኋላ በጃር ነው ያለኝ። ስለዚህ ጃሩን ተሸክሚኝ ዙሪያ ትለኝ። እጅ አልሰጥም፣ ግን ይሄ የደካም ስሜት ምናምን አለ ትንሽ። ግን ይመስገነው፣ ደህና ነኝ። ለምን የፈለግኩ ይመስላል እንደዚህ አጣድፌ ምናምን እኔ እኮ ጭንቀት ለፈች እንደዚህ ብለሽ የሚያጠቂው ነው እስከሁን ድረስ ለመልካም ነገር እንጂ ቻ ለመጥፎ ነገር እዚህ ሊመዝሚባ ነገር አለ። አዎ ላይክ አንደኛ መጥፎ ነገር አይደለም። በፀጋ ጉዳዩ በፍቅረኛ ማለት ነው። አታክርፍ። ምንድነ አይደለም። እኔ ነገር ይሻለው። በዚህ ወደ እንዳትጨናነቂ፣ ጨራሽ ነው። አይ መጨናነቅ ምናምን አምን አይደለም ብዬሽ ነበር፣ ግን አሁን ቦታ እንዳልሰጠው እንዴት መሰለ እኔም ህይወት ላይ መጥቷል። እኔ አሁን እሷን ብሌም ለማድረግ ኦር ምናምን ስለ እሷ እንትን ለማለት አይደለም፣ ባይዘው የፀጋና ግጭት ሶሪ፣ በቃ ብቻ አግኝቻት ነበረ። ሰፈር አካባቢ ነው የቀጠርኳት። ያው ረጅም ቦታ መሄድ አልችልም ታውቃለህ። እቤት አይደለም፣ በእርግጥ ቤቴን አታውቃውም። ቀጣይ ሲደብራት ቤቴ ብትመጣ ግን ሰፈር አካባቢ ትንሽ ወጣ እ የቀለድኩ አይደለም የምሬን ነው ትወድሃለች እና ይመስለኛል ትናንት ከትላንት ወዲያ ላይ የነበራችሁበትን ነገር እናንተ ናችሁ የምታውቁት። ፍቅር ሲሆን ሁሌ የተመቻቸ ነገር አይሆንም። እ ሰላም ምናለኝ መሰለሽ አይደል? እኔን ጠይቀሽኝ ቢሆን አልያም ደግሞ የሆነ ያክል ጊዜ እኔ ከአንቺ ጋር ቅድም ተገናኝተን ቢሆን ኖሮ አሪፍ ነበር። እኔ ያለውን ነገር ለማየት ሴት ልጅ ይኸውልሽ የሆነ ያክል ጊዜ ሄዳ ተመልሳ ስትመጣ ወይ የተጸጸተችበት ነገር አለ፣ ያው ሲልስል አንችልም። ግን የሆነ በቃ እኔ ላይ ልታደርግ የፈለገችው ነገር ይኖራል እንጂ እንደዚህ ዝም ብላ በቀላሉ አትመለስ። አብሶ ደግሞ ጸጋ ጸጋ እንዲህ እንዲህ በቀላሉ አትመለስ። ኖ እኔ ግን የመሰለኝ እኔ ግን የመሰለኝ ይኸውልህ፣ ከዚህ በፊት አብራችሁ በነበራችሁበት ጊዜ በርግጥ ግጭት ይኖራል፣ ገባ። አሁን ላይ ግን በዚህ ልክ አንተን ጨክና አታውቅም። እሷም ስትጋጩ ቢሆን ወይዘር አንተ ደውለህ ማውራታት ለምነሃትም ቢሆን ነገሮችን ቶሎ ፊክስ ታደረጉ ነበር። አሁን አንደኛ ጊዜው ረዘመ፣ ሁለተኛ ደግሞ በመሀል አሁን ላይ ከኔ ጋር ስታይ ፊል እያደረገችው መጣች። አንዳንዴ የሆነ ነገር ከእጅ ከወጣ በኋላ ነው እኮ እንትን። እንደዛ ሲሆን በጣም እንትን እያለች መጣች ይመስለኛል። እኔ አይደለም አሁን እኔ ያሉ ነገር ልንገርሽ። እሺ ባትወጪ የኔን ስልክ አፈላልጋ እኔ ጋር ትምጣለች። ልክ ነች እኮ አደለም? አለመረዳት አደለም ያለውን ነገር እኮ እያስረዳሁሽ ነው አይደል። እኔ በፍቅር መሰበርን በደንብ አውቀዋለሁ። ለዛ ነው የምጫነው። ምናልባት አንተም አሁን ላይ ምንም ካልመሰለህ ድጋሚ አሁን እሺ ገባሁኝ ይባላል ከእሷ ጋር። ኦኬ አውሬዲ ቀጠለ ምናምን ይባላል። ድጋሚ አሁን ብትጎዳ ምናምን እንዴት ነው የመቀበሉ የሆነት ይቀበልሽ። አንደኛ ሴት ነኝ። ሁለተኛ ትላንት እኔ ጋር ስትመጣ በቃ ይሄ ሀይለኝነቷ ምናምኑ ሁላ የለም ጠፋ። ላይ እንትን አለች። እኔ እንጃ አላውቅም። እኔ ስብር ማለቷ ነው ያየሁት። የዛን ቀን እርጉዝ ነኝ ምናምን ነው ያለችው። እያስመሰለሽ ሊሆን ይችላል እኮ አንተ ነው የምታውቀው። እሺ ብዬሽ ገብቼ የእውነት ብጎዳ ህሊና ሺህ ቀኑ አንተ ቆይ አትወዳትም? እንደዚህ ተብሎ እኮ ይጠየቃል። አይ የምሬን ነው አትወዳትም? በአንዴ የምትወዳት ልጅ በአንዴ የጣላሁት ብትለኝ አላምነህም። ይኸውልሽ አሁን ፍቅር ነበረ፣ ኦልሬዲ ጓደኝነት ነበረ በእኛ ማለት ነው ግን ይህንን ነገር እኔ እንዲሰረች እንዲወጣልኝ የሆነ ማለት ነው። በአንዴ አይደለም፣ በአንዴ እዚህ ደረጃ ላይ አትደርስም። ቢ አንተ አገግመህ ሊሆን ይችላል፣ ቀስ በቀስ ሰምተው እንዳለብህ ምናምን። ልክ ይሄ ሴቶች አንዳንድ ሲተዉ አይደለም፣ የምሬ ነው። ሪሌሽንሽፕ ላይ ሴት ልጅ ከአንተ ጋር ማቆም ስትወስን አብራ ሆና ነው የምትወስን። በቃ ህመሙንም አብራ ሆና ታማ ስታገግም ነው በቃ በቀኝ ምትልህ እንደ ወንድ ልጅ ድንገት ተነስታ ምናምን አይደለም። ከዛ ከተለያየህ በኋላ ወንድ ልጅ እየታመ መሄዳል። ሴት ልጅ ግን ምንም አይመስላት፣ ደ ሞመንት ካንተ ጋር የተለያየች ቀን ግን፣ እንለያይ ካለችህ ከእሷ ከመጣ ከተወችህ ቆይቷል ማለት ነው። እና አሁን በእናንተ መሀል የተፈጠረው እንደዛ አይነት ነገር አይደለም። በቃ ግጭት ተፈጠረ፣ ተለያያችሁ። እስቲ አስበው፣ አርግዣለሁ ብላ ይመጣችሁ፣ ዋሽታለች እኮ ግን እስቲ ለአንተን ለመመለስ ነው ወደ እሷ። እኔ እንደዚህ ነገር አልቀበልም ጭራሽ ሰሉ፣ ሌላውን ደግሞ ተዩ ልሽ ይሄ መዋሸቷን ምናምን ታዩ። ረጅም ጊዜ እንዴ ነው? እኔ እኔ ለማሰብ አንድ ቀን በቂ ነው። አንድ ቀን መቶ አለብኝ ብዬ ወስኝ አረለ። እኔ እሷን ነበር ስጠብቅና ሳይ ነበረው እንጂ ጭራሽ እየደመደምኩ ነበረ። ግን ከሁለት ሳምንት በኋላ ወንድ ልጅ ነው፣ የራሴ ህይወት ያሳሰበኛል። እኔ ነገን አስባለሁ። ገብቶሻል? እሷ በፈለገች ሰዓት የምትመጣበት ህይወት አይደለም። በፈለገች ሰዓት እኮ አይደለም ነው እንጂ ወርከ ምናምን አልነበረችም የለችም። ኦሬዲ በቃ ስደውል ስልካት ታነሳለች። አዎ ስደውል ስልካት ታነሳለች። ተጠጽታለች። እሺ እኔ እኔ አንድ ነገር ልንገርሽ እግዚአብሔርን ነው። ምክንያቱም አይደለም እኔ በፍቅር ተጎድቼ ማክሰው ነው የሚያለው እንዲጎዳ አልፈልግም። አይደለም እማለቃት እሷ ተናግራ ልጅ እንኳን እንድትጎዳ አልፈልግም። ምክንያቱም በደንብ አውቀዋለሁ በፍቅር መሰበርን ላይክ ህይወት ነው ገባ ማንም እንዲጎዳ አልፈልግም። ላይክ እኔ ገፋፍቼ ተጭኜ ተታርቀ ነገ ስትጎዳ ባይ በራሴ እንዳዝን አይደለም ነገር ግን በቃ ላይክ እኔ እንጃ እኔ እንዴት እንደምልህ አላውቅም። ውስጥ ፍቅር ካለ በአንዴ ይወጣልኝ ብትለኝ አላምንም። በአንድ የሚወጣ ነገር አይደለም። እኔ እኮ አሁን ከእሷ ጋ አንድ ቀን ሁለት ቀን ብቆይ ምን ልሆን እንደምችል ምን ሆነ አልፈልገውም። ምክንያቱም እኔ አየሁት፣ ብዙ ነገር አየሁት። እኔ አሁን ዲቴል ምን አድርጋ ነው ምን ሆነ ነው ምናምን እንደዚህ መፈትፈት አልወድም። ላይክ ፐርሰናል ይሻችሁ ነው

ከእሷ ይልቅ አንቺ ይህንን ጉዳይ አንስተሽ ይህንን ጉዳይ መጠየቅሽ እና ምቢስል እኔ እየከበደኝ እግዚአብሔር አንቺ መምጣቱ እምቢን ስል ይሄ አሻፈረኝ ስል ምናምን እየከበደኛል። ግን ደግሞ አንቺም ተረድኝ፣ እኔ ያለውን ነገር ተረጂ። በቃ ውስጤ ያለውን ስም የተነገርኩ ሲሆ እኔ ወንድ ልጅ እኮ ነው ይሰሉ፣ አይደለም ስሉ። አሁን ምንም በሌለበት ደግሞ ገና ሳንታረቅ እኔን ገና ወደ እሷ ለመመለስ እርጉዝ ነኝ ብላ ዋሽታ የመጣች ልጅ ያውም ደሞ ገና ምን ለማድረግ ነው? ምን ለማድረግ ነው? እርጉዝ ነኝ አለች። ኦሬዲ ሹ ወርሶ ልመለሰኝ ነው ይባል በነዛ ልምት ልጅ ስለምትወድ አትሊስት እድሉን ከሰጠኝ ነው እንጂ ያልሆነችውን እርጉዝ ያልሆነችውን ይሁን ለናው። እኔ ከዚህ በፊት ማለት ነው የነበረኝ ጓደኛው በጣም ቅናተኛ ነበር፣ ምናምን ምናምን ሰላም አልነበረ ነበር። ለዚያውም ከገዛው እንደም ይጋር እየጠረጠረኝ ማለት ነው። ፋይናሊ ግን ወደ እሱ ጋር ልመለስ ስወሰን እርጉዝ ሳልሆን እርጉዝ ነኝ ብያዋለሁ። እኔ እርጉዝ ነኝ ያልኩበት ምክንያት ምንድን ነው? ነገ ይሄ ነገር ሀፕን ቢያደርግ ሀንድል ማድረግ ይችላሉ። የምር ቦይፍሬንድ ምናምን ይሄ ቃቃ ጨዋታ ሳይሆን የምር ባል መሆን ይችላሉ። እንደዚህ ነገር ሀፕን ቢያደርግ እንኳን እንዴት ነው ትሪት ሊያደርገኝ የሚችለው ብ ለ ብዬው ትቶ ተነስቶ ሄዶ ያውቃል። ከዛ ግን ከሰው ጋር ሲያይ ምናምን መምጣት ጀመረ። ሉክ አሁን እሷ የመጣችበት መንገድ እርጉዝ ሳትሆን ነኝ ያለችህ አንተ እንድትመለስላት ነው። እሺ ተመለስኩኝ ይባል፣ ነገስ አለመሆኗን ሆኖ ሳቅስ ምን ሊፈጠር እንደሚችል አሲብ ነገረችህ እኮ እዛው የተበላሸውን ፍቅር ለመመለስ ልጣር እድሉ ላግኝ ነው። እኔ ነገሮች ባንቺ ስለመጣችና አንቺን ስላስጨነቀችን ምናም ባንቺ በኩል ስለሆነ ይሄ ጉዳይ የእግዚአብሔር ሰላምታ እፈቅድላታለሁ። እግዚአብሔር ነው የምልሽ። የእግዚአብሔር ሰላምታ እፈቅዳለሁ። ከዛ ውጭ ግን ከሷ ጋር በቃ እንደዚህ በሰላም ምንም እንደሌለ ቆይ፣ አሁን እንትን ላይ፣ ህይወት ላይ አብሮ የነበረ ሰው ከዛ ነገ የእግዚአብሔር ሰላምታ እንደዛ ነው። ጥቅም ላለው ነገር ማለት ነው። እኔ አንድ ቀን አይደለም አንድ ሰከንድ እንዳላባክ ነው እግዚአብሔርን ሰው ጥቅም ላለው ነገር አንድ ሰከንድ አላማከ በእውነት ነው ብዬ ላሰብኩበት ነገር ጭራሽ ፊቴን አላዞረም። ይሄ ነገር ግን ከመጀመሪያው እኔ ደስ ካላለኝ ነገ ከነጎዲያ በህይወቴ ሊሆን ይችላል ይሄ ሪስኪ ሊሆን ይችላል። ያን ነገር ደግሞ አልፈለግም። ስለዚህ ነገርኩሽ በቃ እኔ የእግዚአብሔርን ሰላምታ ፈቅድላታለሁ። ችግር የለም። በፈለገች ሰዓት ደውላም ማለት አግኝታዩ ነው። ሰላም አለች አላለችህ አሁን እኮ በቃ መካስ ነው የምትፈልገው አንተን። ትናንት ከትላንት ወዲያ አስከፍታ የነበረበት ፍቅር ሲጀመር ደግሞ ይቅር ባይነት እኮ አለው። በጣም ብዙ ጊዜ ሞከርኩኝ አደረግኩት ይህንን ነገር አሁን አልነበርም ይሄ ነገር ምናምን አላውቅም እኮ በምንም ነገር ሲጀመር እኔ እኮ እንድትረጅኝ እና እንዲገባሽ ነው የምፈልገው ገብቶሻል። ይሰሉ እኔ አሁን ላይ ይሄ ነገር እኔ አይደለሁም አሁን በቀኝ ያልኩትም እኮ በጣም በተደጋጋሚ ሞከረችው። አሁን አልነበረም፣ ልትከሰኝ የሚገባ የነበረው። አርፍዳለች፣ በጣም ዘግይታለች። አሁን አልነበረም፣ እኔ ዞር ብላ ማየት የነበረባት። አጠገቧ ያለው እኔ ብዙ ነገር ታይ አይሆንም ስል ያን እሺ ብላ ልትሰማ የሚገባ ነበር። አሁን ከረፈደ ደግሞ እኔ የራሴ ነው ያለኝ ነገር ሳሳስበኝ፣ ማለት እስከ ዛሬ ድረስ ያሳስበኝ ነበር። እስከዛችን ቀን በቃ አሁን ያለችበት ሁኔታ ጥሩ አይደለም፣ አት ሊስት እንድታገግም ማርጋት ነው። ዝም ብላ ሰላም ስላለችህ ምናምን አይደለም። ምክንያቱም እኔ እኮ አሁን እሺ በላትና አብሯችሁን እኮ አለም አይደለም። አት ሊስት ግን ታረቁ ጊዜ ስጣት። ነገሮችን ማስተካከል የሚቻል ከሆነ አስተካክሎ፣ ማስተካከል የማይቻል እንኳን ግን ከሆነ በቃ በሰላም መፍታት። እዛ ደረጃ ምን ይሄዳል? አንተ አታሳዝነን በዚህ ልክ። ትላንት አብራ ይቆየችል ስትጎዳ ማየት እኔ ሰሉ፣ እንዴት ነው እንደ ልጅ እንኳን አንቺ አንድ ቀን ሁለት ቀን ያየሽው ነገር ለአንቺ በቂ ነው በኒውታ ሆኖ ነገር መንገድ እኮ ነው የሷን እንዳወራ የሚያረጋይ ነገር እኮ አይደለም እኮ አይደለም። ለመረዳት ያየሻቸው እነዛ ሁለት ነገሮች በቂ ነበሩ። የመጣችበት ስብር የተገናኘንበት ላይ እኔ በቃ አግኛት ይቅር ተባባሉ። ከዛ እድል ስጣት፣ የሚቻል ከሆነ በቃ አብራችሁ ነገሮችን ለማስተካከል ሞክሩ። ካልቻልክ ግን እኔ አስሬ በግድ አላስገባህም። ትላንት እንጃው ፍቅር ማያሸንፈው ነገር የለም። እኔ ግን ሰላም ስነሳኝ ማለት ሴት ስለሆንኩ ስቀጥል የምትፈልጊውን አደርጋለሁ ስሜቱን ስለማውቀው ፊል አደረኩት። ሰርቲፊኬቱ በቃ ችግር የለም፣ አገኛታለሁ፣ አወራታለሁ። ችግር ግን ሰል ብቻ ይሁን። እኔ በቃ መስተካከል የሚችል ከሆነ መስመር ለማስያዝ ሞክሩ። ካልሆነ ግን በቃ መለየትም ወስነ ከሆነ እሷ በማትጎዳበት መንገድ ለማድረግ ሞከረ። አሁን ላ ያለችበት መንገድ እየተጎዳሽ ነው ብዬ እንዳስብ ያደርገኝ የግድ ሴት መሆን አይጠበቅብህም እኮ ይሄ ትላንት መታ ያዙ ልቀቁኝ የምትለው ምናምን ጸጋድለችም። በቃ ሆነ። አንተ እንደ ቆረጥክ እንደወሰንክ ሲገባት ይመስለኛል። ውስጧ ግን ስብር ብሏል። እኔ አይደለም በፍቅር ነው አመሰግናለሁ። ከዛ ግን አብሬሽን እንደቶ የሚፈልጋሉ ሰዎች እንጂ አሪፍ ነው መጣል ተስማማን፣ ብለን እንደ ማለት ያለውን ነገር እንድታይ ስለምፈልግ አንቺ ምንም አላረግም። በቃ ተገናኙ፣ አውሩ የሚቻል ከሆነ ተመለሱ፣ ማይቻል ከሆነ ግን በሰላም ፍቱት። በቃ ልኖር ቦታው ላይ ግን በቃ የተወሰነ ሰዓት ደግሞ ብቻችሁን ማውራት ሊጠበቅባችሁ ይችላል። ይመስለኛል እኔ እንደዛ ነው። ምክንያቱም እኔ መስማት የማይጠበቅብኝ ነገሮች ሊኖሩ ይችላሉ። አንተ ምንም ላይ መስልህ ይችላል። አሁን ላይ ሜቢ በቃ ሂል አድርገሃል አንተ ወስነ ሊሆን ይችላል። እሷ ግን እኔ ባለበት ማውራት የማትፈልጋቸው ብዙ ነገሮች ሊኖሩ ይችላሉ። እቺ ልጅ አይታ የመጣችው ነው እኔን አይታ አይደለም፣ ገባኝ። በቃ ግን አንዳንዴ እንዲህ ነው፣ በቃ የሆነ እኛ ያለን ነገር ሰው ላይ ስናየው ነው እንት ይገባልእንደምትሄደ እያሰብኩኝ ተመነገስ አቋሚ። ከዚህ በላይ ልጫና አልፈልግም፣ ነገር ግን ላገናኛችሁ፣ አውሩ። ምናልባት ስታያት ስታውሩ ያለውን ነገር አይታ የምትወስነውን ነገር አንተ ትወስናለህ። ከዚህ በላይ ችግር የለም። እኔ አገኛታለሁ ጣርቻው። አንተ እንደምትመጣ ሳልነግራት ብቻ የሆኑ ነገሮችን ለማድረግ እሞክራለሁ። አግኝቻት ሲሄድ እደውልልህና ያለውበት ቦታ ፕሊስ ግን ፕሮሚሳ አሁን በነገር እሺ ብሏል። ችግር የለም። እጋብዝሃለሁ ሻይ ቡና ማኪያቱ ትኩስ ነገር ይህ ልጅ ሊጠራብኝ ነው እንዴ? ስም አልጠራም። እና ደግሞ እኔ ጊፍት ሰጥቻለሁ። እኔ ግን እስካሁን ድረስ የሀገር ነገር ጊፍት የለም ጊፍት እንድሰጠው የሚያደርግ ነገር። ጭራሽ ደግሞ ጊፍት ሰጥቼው አሰባችቷል። አን አንተ የሰጠኸኝ ጊፍት ራሱ መዘዝ አምጥቷል። አሁን ደግሞ በዚህ ሁኔታ እኔ ጊፍት ሰጥቼው አሰባችቷል። አንተ ጊፍት አይደለም ቤተሰቦች እንግዲህ ከብዙ ልመና በኋላ ተስማምቷል። ቀጣይ ሰላም ፍቅር ባለበት ቪዲዮ እንደምመጣ ተስፋ አደርጋለሁ። እስከዛ ድረስ ሰላም ቆዩት ባይ